ሳይት ፎርምን ፎን አይን ፍራገ ሽቴልን ለሚለው የጥያቄ መጠየቅ ከእሱ ጋር በተገናኘ በአማርኛ ለመተርጎም ያህል በፕሬዘንት ወይም በአሁን ጊዜ ይህ ሽቴለ ም አይንም ሼፍ አይን ፍራገ እኔ አለቃዬን ጥያቄ እየጠየቅኩት ነው እንላለን። በፕሪቴሪቶም ደግሞ

እኔ አለቃዬን ጥያቄ እጠይቀዋለሁ እንላለን። በዚህ መልኩ ማለት ነው። ያለፈን ጊዜ፣ የአሁን ጊዜና የወደፊት ጊዜን በዚህ መልኩ በአማርኛና በጀርመንኛ በዚህ መልኩ እንጠቀመዋለን ማለት ነው።